አዜም መስፍን ገንብታለች ወይ ነው እያልኳለሁት። የሀይለ መራም ምስት የመንግስት ሀይለ መራም ምስት የሀይለ መራም እንደሰለኝ ምስት ገንብታለች ወይ? ጣይቱ ጦርነት ተሳትፋለች ተብላለች። ምን ሰርታለች? እንደ ኢትዮጵያ በልማት የሚል ሚስት ምን ኃይለ ስላሴ ምስት ምን ሰርታለች? በዚህ በይ ኃይለ ስላሴን የመጨረሻ ቪዲዮዎችን ሁሉም ብሄር እኩል፣ ሁሉም ሃይማኖት እኩል እንዲሆን ይፈልጋሉ ብሎ የተናገሩበት ቪዲዮ አለ። ኃይለ ስላሴ ማግለል አይደለም ወይ የለመድነው? ምሁርን መግደል ማጥፋት አደለም ወይ ለመድነው? ይሄ መንግስት ካና ድክመቱ ሪፎርም አድርጎ ቀጥሏል። ይሄ የመጀመሪያ የሆነ ታሪካዊ ትራንዚሽን ነው። መከላከያን ኢንዲፐንዳንት ኢንስቲቱሽን ለመድረግ በብቃት በትድቅ የዘመነ መከላከያን አድርጓል። ወዳጄ በቆሎ አደለም፣ አዲስ አበባ ላይ ያየው ድሮን ነው። ከጉሩ ሶሪ ከቱርክ አደለም የሚለሚ ነው። ስለዚህ እና እኔ እንደ ሀገር አሁን ይሄ የፓርቲ ጉዳይ አይደለም ሀገራዊ ጉዳይ ሀገር ጉዳይ ላይ በጋራ እናውራ። ዶክተሮች ታግዙናላችሁ። ዶክተሮች ኑና መንግስትን አማክሩት ምክር ስጡት። እዚህ ጋር አድያ ሲተርት ጅብ ያልተቀጠቀጠውን ኮርማ ቁለጡን ወርዶ በላለው ብሎ እየተከተለ ይነጋበታል አሉ። በስድብ የሚቀየር መንግስት የለም ፓርቲ መራራ ጉዲናን እነ መራራ የመራራ ፖለቲካን አማራ ህዝብ ያምናል ወይ? የአንዳርጋቸውን ፖለቲካ የኦሮሞ ህዝብ ያምናል ወይ? የበቀላን ፖለቲካ የኦሮሞ ህዝብ ያምናል ወይ? እሺ እሺ የትግራይ ህዝብ አያምናለው። ይሄ ይቅርታ አድርግልኝና፣ ፕሊስ፣ አቅመ ፖለቲካ ደርሳችሁ ኑ። አመሰግናለሁ። ተወዳዳሪ ፓርቲ እንዲኖረ እንፈልጋለን። እኛ ብቻችን በአንድ ሜዳ መጫወት አንፈልግም። አመሰግናለሁ። የሀገር ግዴታ ስለሆነ ነው። ይልመድብህ፣ አትጥፋ። በነገራችን በጣም በአጭር ጊዜ ይሄ በመላ አለም ላይ ኢትዮጵያውያን በደንብ ያውቁታል። ታዋቂ መሆን አለበት። ሁልጊዜ ለምደና፣ ፎሎ ባክ መልሽላለው ላይ በምገባ ሰዓት ላክልኝ ቁም ነገር የሚናገረው ንግግር፣ በድምፅህ ሁሌም መታለሁ። አመሰግናለሁ ቴዲ። በቃ ጥያቄ እንደዚህ ጠይቅ፣ ጥሩ ነው። እንደዚህ ነካክተ አውቅ። ከልብ አመሰግናለሁ። ጀኔራል ሞሻችን ነገ እንገናኝ እሺ። ተመስገን ጥሩ ነው። ዘበስት ዝና ሽታያ በጣም ጎበዝ ነው። በጣም ጎበዝ ሰው ነው። ጎበዝ ነው የሚናገረው ንግግር ንግግሩን አሳቡን ካደመጣችሁ፣ በጣም ጎበዝ ነው የሚናገረው ንግግር ቁም ነገር። እንዴት ናችሁ? ሁሉ ሰላም ነው ወይ? በጣም በጣም። ዛሬ በኦዲዮ ገብተው ያወያዩዋቸው በጣም አንደኞች፣ አንደኞች በጣም የሚገርሙ ልጆች ናቸው። እንደዚህ ቲክቶክ ውስጥ ተደባብቀው ያሉ በጣም የሚገርሙ ፖለቲከኞች ነበሩ። በጣም ሰላም ያላቸው ስርዓት ያላቸው አዳዲስ ሰዎችን ሳስገባ ብዙ ጊዜ ጭቅጭቅ ምናምን ነው የሚተርፈኝ እና እነዚህ መጥተው በሀሳብ ላይ የተወያዩ በጣም ስርዓት ያላቸው ናቸው። በኦዲዮ የምታውቋቸው ናቸው። በቪዲዮ የመጡት የምታውቋቸው ናቸው። እሺ ለኔ የምታነሱኝ ጥያቄ አለ ወይ? እንዴት ናችሁ ሁሉ አማን ነው? በሚቀጥለው አሳትፈኝሽ፣ ችግር የለውም። የህዋት አጀንዳ ተረሳው። የህዋት አጀንዳ ተረሳ ቢያንስ ይህ ማስቲካ በብልጋር የምትሰጠኝ ነገር ከዚህ ቀደም የመጀመሪያ ጊዜ ያየሁት ነገር ያየሁት ሰዓት ላይ በጣም አስቆኝ ነበር ምንድነው ሜሴጁ ምንድነው ወሬ ያበዛህ ነው እሺ እንዴት ናችሁ እናንተ ሁሉ ሰላም ነው ወይ? ጀነራልን በጣም ፌመስ ማድረግ አለብን። ጀነራልን ከመላ ኢትዮጵያውያን ጋር በተለይ ከዲያስፖራዎች ጋር በደንብ ማስተዋወቅ አለብኝ። ያው ፌመስ ሆኖ ቤቱን ከፍቶ እስኪሰድበኝ ድረስ የሚሳደብ አይደለም። በጣም ፌመስ ማድረግ አለብን። በጣም በመላ ሀሳቡ በመላ ሚዲያዎች ላይ መንሸራሸር አለበት። ዩትዩብ ላይ ብዙዎቻችሁ ወስዳችሁ እንደ ፖስታችሁት ገና ከሆኗ ተስፋ አድርጋለሁ። የሚናገረው ንግግር ግን የሚናገረው ንግግር በጣም በደንብ ካደመጣችሁት ጎበዚ የብልጽግና ደጋፊ ነው። እሺ ሌላ ጥያቄ ነጥብ ከጣልክ ቆየ። ለእኔ ሲል ሚመጣል እንዲ ሁሉም ራቀ። ለእኔ ሲል ሚመጣል እንደዚህ። ፖለቲከኛ ለራስ ስትል ነው እኮ ምትመጣው ሚዲያን ትጠቀማለህ። አግ እሱም ካስገባሁ ነው እኮ። አይ ቲንክ አንዳንድ ጊዜ የብሄር ፖለቲከኛ አራማጆች እኮ እስከ ዶቃ ማሰሪያ ካነግራችኋቸው፣ በጣም የምትነፍሱት በእነሱ ፈቃድ ይመስላችኋል። አንዳንዱ ሲጎረራ አይታችኋል። አንዳንዱ እኔ ሄጄ ነው እኮ ካልት ማይ ፍሬንድ እንደዚህ ስትል ከሰማው ላይፍታይም ሳንክሽን ነው የምትልብህ። እኔ ጣጣለኝ። ለእኔ ስትል ነው ምትመጣው። ሀሳብን ነው ምሸጠው። እኔ ታዋቂ ያደረግኩ እኔ መድረክ የሰጠው ሌላ ምን ቤትን ከፍታ አውራት ታዲያ ምን ችግር አለው? ቤትን ከፍታ ማውራት ነው ሲሆን ሲሆን፣ እኔ የሌላ አገር ዜጎች እኮ ቢሆኑ እኮ ወራይ ክፍያ እየከፈሉ ነበር። አዋያን የሚሉት ይቀለዳል። የእኛ ሀገር የብሔር ፖለቲከኞች እኮ ጉራቸው አይጣሉ፣ ትዕቢታቸው አይጣሉ፣ ተንኮላቸው፣ ክፋታቸው አይጣሉ። ቁም ነገር ሁሉንም ባለፈው ነገር የክፋት ሁሉ ምንጮች እነሱ ናቸው። ቁም ነገር ቁም ነገር እዛ ደግሞ ሊፀዳዳ በምናም ይመጣል፣ ምናምን ማይ ፍሬንድ። እኔ ወገብን ቁርጬ ነው ማስቀምጥ። እኔ እንደዚህ ዓይነት ቀላል አቅም፣ እኔ ያው መድረክ ሰጥቼ ተናግረ እስክትጨርስ አድምጬ፣ እንደገና እኔ ላይ እጸዳዳለሁ ካልክ ማይ ፍሬንድ፣ እንደዛ አይሆንም። የብሔር ፖለቲከኞች እንዲሁም እኔ አልቅስ አልቅስ ያሰኘኛል። እንኳን እንደዚህ ነካክታችሁኝ ማለት ነው። ቁም ነገር። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ ዳልቻን በቁም ነገር አጀንዳ አርጌ እንድናገረው ፈልጋችሁ ነው ፎቶ ላርገው ዜጋ እሱ እኮ እናንተ ያላችሁ እናንተ የምትጫወቱት እዛ እናንተ እንጂ እኔ ወንድ ልጅ ነኝ እኮ እኔ አንዴ ተናገርኩኝ አለፈ እንጂ እኔ ድምጼ እንደ ድምጻ ሪከርድ አርጌ ሰው ፎቶ ዘቅዝቄ ልናገር ልሳደብ ነው ምንድምን ፈልጋችሁ ነው ቁም ነገር እኔ እዚህ ቲክቶክ ላይ ሁለት መቶ ስድስት ያሉ ወንዶች አሉ፣ አንደኛው ነኝ። 199 እነማናቸው ፈልጋቸው፣ ድረሱባቸው። እንደ ወንድ ልጅ ወንድ ልጅ እንዴት እንደዚህ ፎቶ አስቀምጥ እን እንደምን ፈልጋችሁ ፎቶ እንደዚህ ተሰደብክ ምናምን ሰዋት እና ምን ይሁን እና ልሳደብ እንደዛ ባደርግ እንደው አታፍሩብኝም? በቁም ነገር አታፍሩብኝም? እሺ ሌላ ጥያቄ አለ? ሌላ ጥያቄ ሌላ ጥያቄ ሌላ ጥያቄ። አትጎረር ይለኛ እንዴ? ቁጫጭ እዚህ ሴቶችን የተሳደባችሁ እናትን የተሳደባችሁ እንደ ወንድነት ወንደ ወንድ ወንድ የምትጫወቱ ሰዎች እናንተ ያላፈራችሁ እኔ እንዴት ያዛ ውስጥ ያልተሳተፍኩ ልጅ እንዴት እንትናለ። ሞጣ አሪፍ ሰው ነው። ሞጣ አሪፍ ሰው ነው። በጣም ሞጣ በጣም በጣም ወደው ሰው ነው። ሞጣ በጣም አሪፍ ሰው ነው። ቁም ነገር ሞጣ እዚህ መቶ ቢዋ የራሱ ደረጃውን የጠበቀ ሰው ነው። ደረጃውን የጠበቀ ሰው ነው። ሌላ ጥያቄ ያለ የእኔ የፖለቲካ አቋም የለኝም። እኔ ፖለቲካ እኔ የግል ጥያቄ ነው ያለኝ። እኔ ምሸሸግበት ይሄ ስሰድቡኝ እጄ የምደበቅበት አይታችሁኛል። እኔ ስነኩኝ እኔ የገባሁበት ብሄር አለ አለ እኔን ሰደባችሁኝ ፎቶ የተዘቅዘቆ ሲሰደብ የገባሁበት ብሔር አለ አለ ወይ አይታችሁን ታውቃላችሁ እኔ ብቻዬን ነው የምቆመው ስታናግሩኝም ብቻዬን አናግሩኝ እንደዛ ነው እንድታናግሩ የሚፈልገው የሆነች ነገር ወጋ ባደርግ እዛ ጋ ቤት ከፍተ ትሰበሰባለህ ሰደበን እኮ ለእኛ ያለው ጥላቻ ምናምን ትላለ እኔን እንደፈለግ ካርገ ተናገረኝ እኔ ብቻዬን ነው የምቆመው እኔ ከጀርባ የሚቆም ብሔር የለኝም። ከጀርባ የሚሰለፍ መንጋ የለኝም። ቴዲስ ብቻው ነው የሚቆመው። ጥያቄ ካለም ጥያቄን በግሌ ነው የማቀርበውና እናንተን በዛ ወድ ብትረዱኝ። ሳናግራችሁ አንተ አንቺ እያልኩ ነው ማናግራችሁ እንጂ እናንተ እያልኩ አላወራም። እንደዚህ አይነት ወሬ የለብኝም። እሱ የፈሬዎች ስብስብ ነው እሱ። እንደዚህ አይነት ወንዶች እንደዚህ እድር ውስጥ አንገባም። ትክክለኛ ወንዶች። ሌላ ጥያቄ አለ። ሌላ ጥያቄ። ብሔር ምንድን ነው? የማንኪያ ነገድ ነኝ። በቁጥር 15 ነን። እሺ ሌላ ጥያቄ። ብዙ ሰዎች የፕሬዚዳንታዊ ስርዓት ከተቀየረ ፕሬዚዳንቱን ሩጥ ሩጥ ምናምን ይሉኛል፣ ተወዳደር ይሉኛል። ማይ ፍሬንድ እኔ ኢትዮጵያ አሁን ባለው ሁኔታ በቀላሉ ፕሬዚዳንታዊ ስርዓት ይመጣል ብዬ አላስብም። ግን ብወዳደር ሀሳቤን ሀሳቤን ግን ሸጬ የሀሳቤን ቢያንስ እንደ ቢያንስ የተወሰነ ሰው ይገዛኛል ብዬ አስባለሁ። የተወሰነ ሰው ይገዛኛል ብዬ አስባለሁ። እሱ ግለሰቦች መብታቸው እንዲከበር መጀመሪያ እዛ ላይ መስራት አለብኝ። ይሄ ከቡድን ስብስብ እኛ ሚሊየንን እኛ ሰባ ሚሊየንን አርባ ሚሊየንን ሀያ ሚሊየንን ብሎ በዛም የሚያስብ ሳይሆን በግለሰብ ደረጃ የግለሰብ መብት መከበር አለበት የሚል ጽኑ እምነት አለኝ። በተረፈ የግሩፕ ራይት መቀንቀን አለበት ካላችሁኝ፣ የግሩፕ ራይት እውነት ነው መቀንቀን አለበት። ግን እንዴት ያለ የግሩፕ ራይት፣ እንዴት ያለ የቡድን መብት? እኔ የማምንበት የቡድን መብት እንደ ኦሮሞ እንደ አማራ እንደ ትግራዋይ እንደ እንትን ምናምን ሳይሆን የቡድን መብት ሲባል የሴቶች መብት መከበር አለበት፣ የሕፃናት መብት መከበር አለበት፣ የአረጋውያን መብት መከበር አለበት፣ ዲስኤቢሊቲስ፣ እነዚህ አካል ጉዳተኞች የነሱ መብት መከበር አለበት። በታሪክ አጋጣሚ በደል የተፈጸመባቸው ወገኖች መብታቸው መከበር አለበት። በተረፈ እንደኔና እንደናንተ ያለ ጎሮምሳዎች ምን ስለሆነ ነው እኛ የምናገረው ቋንቋ አንድ ስለሆነ ብቻ ተደፍጠናል፣ ተወቅተናል ምናምን ብለህ ፖለቲካ የምንሰራው እንደዛ ይባል ነገር የለም መሆን የለበትም። በተረፈ ህዝብን በጣም ማከብራለሁ። ይህን ማንም ነጋሪ አያስፈልገኝም። በማወቅም ባለማወቅም እኔ ህዝብ ስናገር አይታችሁኝ አታውቁም። እኔ ቀይ መስመሬ ነው። እናንተ ልክ ቀይ መስመራችሁ ብሔራችሁ እንደሆነሉ፣ እኔ ቀይ መስመሬ ህዝብ ማክበር ነው። በተለይ ብሔሮችን ማክበር ነው፣ ማክበር አለብኝ። ራጂ ጉደታ በጣም እንደ ራጂ ጉደታ ያሉ ሰዎችን ስታዩ ኦሮሞነትን ታያላችሁ። እና አሁን ኦሮሞነትን የማያስፈልጉ እንደ ራጂ ጉደታ ነው፣ ተደጋጋሚ እንደነገርኳቸው እና አማራ ስትሮንግን ስታዩ አማራነትን እንደምታዩት ማለት ሳሚ ዛክሱ ማየት ስታዩ ትግራዋይነትን፣ እነ ስዩ ምን ስታዩ ጉራጌነትን። አንዳንድ ሰዎች ትክክልም የወጡበት ማህበረሰብ አምባሳደሮች ናቸው። ቁመቴ ስንት ነው? ቁመቴ ሜትር ከሰማንያ አምስት ነኝ። ሜትር ከሰማንያ አምስት ክብደቴ ዘጠና አንድ ኪሎ ግራም ነኝ። እየቀነስኩኝ ነው። በጣም እየጨመርኩ ነበር፣ አሁን እየቀነስኩኝ ነው። ሺ ሌላ ጥያቄ። ሞጣ ረዝማል ከኔ? ሞጣ ይረዝማል። ስንት ነው ሞጣ? ሜትር ከ86 ነሜት 86 ሺ ስፖርት ሰር አለው ሰርከ ሰርቻ አለው አንድ ስታንድ ጎበዝ ነኝ። ፍሮንት የሚባል ጎበዝ ነኝ። በአየር ላይ ወደፊት ስገለበት ጎበዝ ነኝ። ወደኋላ መገልበጥ ሞክራለው። ኳስ በጣም ጫወታለው። ኳስ በጣም ኳስ ህይወቴ ነው። ሌላ ኳስ ጫወታለው አሳ ልጅ ሆነ ሰርከስ ካልሰራ ምን ሰርከስ ካልሰራ ካልተገለባበጥ ምኑን። ቦክስ ስፖርት ውስጥ ወድዳለሁ እንጂ ገብቻ አላውቅም። ብልጽግና ነው ወይ? አይደለሁም። የሰዎችን መብት አከብራለሁ። እናንተ ፋኖ እንደሆናችሁ እናንተ የኦነግ ደጋፊ እንደሆናችሁ እናንተ የብልጽግና ደጋፊ እንደሆናችሁ ሁሉ የሰዎች መብት መከበር አለበት ብዬ አስባለሁ። ትክክል የማይሆነው እናንተ ፋኖ ደጋፊ ሆናችሁ ለምን የኦነግ ደጋፊ ሆንክ፣ ለምን የቲፒሊፍ ደጋፊ ሆንክ ስትሉ ነው። እናንተ ያዋጣናል የምትሉትን ደግፉ፣ ለሰዎችም ደግሞ መብታቸውን አክብሩላቸው። ዘፋኙ ተቀበረ ወይ? አይ ቲንክ ሰለሞን ተካለኝን ለማለት ይመስለኛል። አዎ የተቀበረ ይመስለኛል። ዘለቀ ባንጀቴን ነው ያንተን አይደለም። ይልዬ የዘለቀ ባንጀቴን አይደን ነው። አለካውትም አለካውትም፣ አለ እንትን አላልኩትም በእርግጥ መለካት ብቻ አይደለም ርዝማኔም ብቻ ሳይሆን ክብደትም አልመዘንኩትም። በሚቀጥለው ስመጣ ለክቼ መዝኜ እነግርሃለሁ። ሌላ ጥያቄ? አይጋ ሰፈር ታውቃለህ ወይ? ሀዋሳ ያለውን ከሆነ ብዙ ሰዎች ቴዲ ሀዋሳ ስለምን የሐዋሳ ልጅ ይመስላችኋለሁ። ሀዋሳ ኖር ያለው ሀዋሳ ኖር ያለው እኔ ከተማ የተወለድኩበት ሀዋሳ ኖር ያለው እንጂ እኔ ሌላ ቦታ ነኝ። እኔ ቴዲ ሀዋሳ ስል የሀዋሳ ልጅ ነው ምናምን ይሉኛል። ሀዋሳ ናቃት አለው ግን የሌላ አካባቢ ነኝ እኔ ኦ ቴሌግራም ላይ የነገርኳችሁ የዩክሬን ራሽያ ጉዳይ፣ እሱን የመጨረሻ ልናገር እናልውጣ። ኢንተርናሽናል ፖለቲክስ ነው። አሁን የሀገር ጉዳይ ጨርሰናል። ኢንተርናሽናል ፖለቲክስ እንዴት ናቸው? እስኪ ኢንተርናሽናል ፖለቲክስ ላይ ሰዓት የላስኩልኝ የምትሉ እስኪ አንዳንድ ቁጥር ጻፉ። እስኪ አሁን የምናወራው እውቀት ነው። እስኪ ኢንተርናሽናል ፖለቲክስ ስናወራ ስንሳሳትም ነጥብ እንድታስተካክሉ ነው። ኢንተርናሽናል ፖለቲክስ ላይ ኦኬ፣ ከሀገር ፖለቲካ ውጭ ዓለም አቀፍ ፖለቲካ እንተነተናለን እናውቃለን፣ እናደምጣለን የምትሉ ሰዎች ኦኬ፣ አንዳንድ ቁጥር ብዙ ሰዎች አሉ። ቅድም ቴሌግራም ላይ ጽፌላችሁ ነበር። ዶናልድ ትራምፕ እና ቮልዳመር ዘለንስኪ ተገናኝተው ነበር፣ አውርተዋል። ጣሊያን ውስጥ ተገናኝተዋል። በዋነኛነት እንደምታውቁት ዶናልድ ትራምፕ የዩክሬንን ጦርነት ለማስቆም በአጭር ጊዜ የሚያስቆሙ መስሏቸው ነበር። ዶናልድ ትራምፕ ምናልባትም የኖቤል ፒስ ፕራይዝ እሱን ሽልማት ለማግኘት ያው ዶናልድ ትራምፕ ትንሽ ጀብደኝነት ጀብደኝነት ጀብደኝነት ያጠቃቸው ነበር። እንደምታውቁት ይሄ የዩክሬን ጦርነት ውስብስብ ነው ግን አለማችን ላይ ካሉ ፕሬዚዳንቶች ከጆ ባይደን በሉት ከባራክ ሁሴን ኦባማ በሉት በተለየ ሁኔታ የዩክሬንን አሁን ያለችበት ሁኔታ በአግባቡ የተረዱ ሰው ናቸው ዶናልድ ትራምፕ። ይህንን ቀደም ሲል ኒቢሲ ላይ ይመስለኛል የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቫ ያደረጉትን ኢንተርቪው እያደመጥኩኝ ነበር ና ይህንን እሳቸውም ሲናገሩ ሰምቻለሁ። ብቸኛው ሰው የራሽያና የዩክሬንን ጉዳይ የተረዳ ብቸኛው የሀገር መሪ ዶናልድ ትራምፕ ናቸው። በነገራችን ላይ ምክንያቱም ዶናልድ ትራምፕ ራሽያ ለአሜሪካ ኤግዚስቴንሽል ትሬት አይደለችም። ምንም የራሽያ ጉዳይ ለአሜሪካ ስጋት ሊሆን አይገባም። በስፔስ ጉዳይ ላይ አብረው ነው የሚሰሩት። በተለያዩ ጉዳዮች አብረው ነው የሚሰሩት። ከዚህ ቀደም እንደነገርኳቸው የቻይናን የእድገት ግስጋሴ ለማስቆም ራሽያኖችን ይፈልጋሉ። ስፔስ ላይ ይፈልጓቸዋል፣ ኢራን ላይ ይፈልጓቸዋል። የኒውክሌር ማብለያውን ለማስቆም የአንዳንድ የሽብርተኝነትን ጉዳይም ለመከላከል ራሽያን በእጅጉ አሜሪካ ትፈልጋለች። እንደነ ጆ ባይደን እና እንደነ ባራክ ሁሴን ኦባማ አይደለም ነገርየው። ስለዚህ እሳቸው በቀላሉ ግን የሚያስቆሙ መስሏቸው ነበረ። አሁን እየሞከሩ ነው። በእኔ ትንታኔና በምሰማቸው በማነባቸው ጉዳይ የራሽያ እና የዩክሬን ጉዳይ በአጭሩ የሚቋጭ ነገር ግን አይደለም ባጭሩ ይቋጫል ብዬ አልገምትም። ምናልባትም ጉዳዩ ወደ ኒክለር ጦርነት ሊያቀና የሚችልበት እድሉ ሰፊ ነው። ያ ከሆነ ግን አውሮፓውያን ወይም ኔቶ ሪታይለት ያደርጋል ወይስ ያረግም? አይመስለኝም ያረግ አይመስለኝም። በዚህ ጦርነት ራሽያ ተሸነፈች ማለት ወይም ደግሞ ዩክሬናውያን ድል እየቀናቸው መጡ ማለት የመጀመሪያው ነገር ዩክሬን እና ራሽያ የሚያደርጉት ጦርነት ሰማይና ምድር ቢያልፉ ነው እንጂ ዩክሬን አታሸንፍም ዩክሬን ታሸንፋለች ብላችሁ የሚገምቱ አላችሁ አላችሁ ዩክሬን ታሸንፋለች ብሎ የሚገምት ሰው ይኖራል እያጠቁ እናንተ ምናልባት የዌስተርን ሚዲያዎችን የምታየው ሰዎች ሊትሆኑ ትችላላችሁ በእርግጥ ዌስተርን ሚዲያን የምታደምጡ ሰዎች ዘገባዎች ምን እንደሆኑ ማወቅ አለባቸው በተለይ እነዚህ ሲኤንኤን ቢቢሲ እነሱ አውሮፓውያኖችንም ብሬኖሽ አድርገዋቸዋል ኔቨር ስ ኢምፖስብል ቢኮዝ ራሽያ ተሸነፈች ማለት ራሽያ ወደኋላ ፈገፈገች ማለት መጨረሻ ላይ የምትጠቀመው ኒውክለር ነው። ዓለም ላይ ደግሞ የራሽያን ያህል ኒውክለር መሳሪያ የታጠቀ የለም። እና ሃይፐርሶኒክ መሳሪያዎች አሏቸው። ሰይጣን አንድ እና ሰይጣን ሁለት የተባለ መሳሪያ አላቸው። ማይ ፍሬንድ ሃይፐርሶኒክ ከድምጽ እኔ አሁን ስናገር የምታደምጡት በዛ ፍጥነት ፈጥኖ የሚመታቸው ነው። ከድምፅ አስር እጥፍ ፈጥኖ የሚመታ ነው። ታውቃላችሁ? እንዲህ እንዲህ ነው። አሁን የሀገር ህዝብ የቴክኖሎጂ ፉክክር ላይ ነው ያለው ይህን እንኳን ትውልዳችን ወገኖቻችን እያዩ እንደ አማራ እንደ ኦሮሞ እንደ ትግራይ እያል ከምታወራ ፖለቲካ፣ ቴክኖሎጂ ላይ እስኪ ወጣቶች፣ የሚያድጉ ህጻናቶች ለወጣበት ማህበረሰብ ቴክኖሎጂ እንዲህ ነው ማስተማር ያለበት በተለይ ከሀገር ውጭ አላችሁ አማራ፣ ኦሮሞ፣ ትግራይ ምናምን እያል ከምታወራ አገር ከሀገር ውጭ ያየውን ነገር ለወጣበት ማህበረሰብ ነው መመኘት ያለበት። ማይፈረንዳ እኔ አንዳንዴ የቁም ነገር ወክ እያደረኩኝ ግሪን ኤሪያዎች ሳይ ኳስ የምትጫወቱ ወጣቶችን ሳይ፣ መንገዶችን ሳይ ለሀገሬ ቀናለሁ። መች ነው የሀገሬ ወጣቶች እንደዚህ ዐይነት ግሪን ኤሪያ ላይ ኳስ የሚጫወቱት? እንዲህ ያለ ላይብረሪ መች ነው የሚኖረን? እንዲህ ያለ ሳይክል መች ነው የሚኖረን? እንዲህ ያለ የዜጎች መብት የሚከበረው እያልኩ ቀናለሁ። መልካም መልካሙን ነገር ሳይ መች ነው እኛ ሰፈር ላይ እንደዚህ ቤት ተሰርቶ የሚታደለው? መች ነው እንደዚህ? ፖይንቱ ምንድን ነው? የዩክሬን እና የራሽያ ጦርነት እንደምታውቁት፣ ምንድን ነው የዩክሬን እና የራሽያ ጦርነት፣ ምንድን ነው መንስኤው? ምንድን ነው የራሽያ ወረራ ነው ወይስ ኤክስፓንሽን ኦፍ ኔቶ ነው? ይሄ በደንብ መታወቅ አለበት። ዌስተርኖች የራሽያ ወረራ ብለው ነው የሚዘግቡት የዌስተርን ሚዲያዎች። ትክክለኛው ኮዝ ግን የራሽያ ወረራ ሳይሆን ኤክስፓንሽን ኦፍ ኔቶ ነው። ይህም ጉዳይ በደንብ የምታውቁ ሰዎች ይገባቸዋል። የኔቶ ሰሚት 2008 ላይ የሮሜኒያ ቡካሬስት ላይ ስብሰባ አድርገው ነበረ። ከዛ በፊት ቃል ገብተው ነበር። እንደምታውቁት ኔቶ ከዌስተርን ወደ ኢስተርን ዩሮፕ ምንም አይነት መስፋፋት እንደማያደርግ ቃል ገብቶ ነበረ። ነገር ግን በጊዜ ደት ቃላቸውን አጥፍተው አጥፈው ወደ ዩክሬን፣ ጆርጂያ፣ ላቲቪያ፣ ሉቲኒያ፣ ፖላንድ እነዚያን አባል ሀገር ካደረጉ በኋላ የመጨረሻዋ ዩክሬን ራሽያ አፍንጫ ጋ መጥተው ዩክሬንን የኔቶ አባል ሀገር ሲያደርጉ ራሽያኖች ከዚህ ቀደም ፖላንድ፣ ላቲቪያ ያመለጡን ደካማ በነበርንበት ጊዜ ነበር። አሁን ግን ኢምፖስብል ማይሆን ነገር ነው። ይሄ ማንደራደረው ማንስማማው ነው፣ በሚል የተፈጠረ ጦርነት ነው። ስለዚህ መጨረሻው ምንድን ነው የሚሆነው? ራሽያኖች ሶስት ለመደራደሪያ ሶስት ፕሪኮንዲሽኖችን አስቀምጧል። ውቺዝ ቪሪ ሃርድ ቱስዋሉ ለዌስተርኖች። የመጀመሪያው እንደኔ እንደኔ ዘለንስኪ ኮሜዲያኑ ፕሬዚዳንት ከራሽያ ጋር ተስማምቶ መኖርን የመሰለ ነገር የለውም። ቢስማማ ማለት ነው። መስማማት ማለት ምንድን ነው? ጎረቤት ዝሆን ከሆነና አንተ ቅማል ከሆን ከጎረቤት ከዝሆኑ ጋር ከመስማማት ውጭ አማራጭ የለን። ኢንተርናሽናል ፖለቲክስ እንደዛ ነው ዲፋይ የሚደረገው በኢንተርናሽናል ፖለቲክስ። ጎረቤት ዝሆን ካከለና አንተ ቅማል ከሆን ከዝሆኑ ጋር ከመስማማት ውጭ አማራጭ የለን። ዘለንስኪ ጤነኛ ቢሆን ከራሽያ ጋር ነው ተስማምቶ መኖር ያለበት ቁም ነገር ታስታውሳላችሁ ኦሬንጅ ሪቮሉሽን ላይ ያንኮቪች የተባለ ከዘሌንስኪ በፊት የነበረ ፕሬዚዳንት በኦሬንጅ ሪቮሉሽን ዌስተርኖች በሴራ ከሀገር እንዲኮበል ያደረጉት ሰውዬ፣ ይሄንን የተከተለው ያንኮቪች ይሄንን የተከተለው በምንም ተአምር ዩክሬን የኔቶ አባል ሀገር አትሆንም የሚል አቋም ነበር የያዘው። ነገር ግን ዌስተርኖች በፈጠሩት ሴራ ኦሬንጅ ሪቮሉሽን ብለው እንግዲህ አመፃ አስነስተው ከሀገር እንዲኮበል አድርገውታል። የሆነ ሆኖ ራሽያኖች ሶስት የመደራደሪያ ነጥቦችን አስቀምጧል። የመጀመሪያው የመጀመሪያው አስቀድሞ አኔክስ ያደረጓቸው ሶስት አራት ኦብለስቶች አሉ ወይም ፕሮቪንሶች አሉ። እነሱን ጨምሮ ካርኬቭ፣ ኦብዴሳ እና ክራሚያ በራሽያ ቁጥጥር ስር ይሆናሉ። ለዚህ ዩክሬን እውቅና መስጠት አለባት። ሁለተኛ፣ ራሽያ ዩክሬን በፈር ስቴት ወይም ደግሞ ኒውትራል ስቴት ትሆናለች። የኔቶ አባል ሀገር አትሆንም። ይሄ ነው። ሌላኛው እና የመጨረሻው ዩክሬን ከዚህ በኋላ ማንኛውም ለራሽያ ትሬት የሆኑ መሳሪያዎችን አትታጠቅም። ራሽያ አኔክስ ያደረገቻቸውን እውቅና ትሰጣለች። የኔቶ አባል ሀገር አትሆንም። በፈረስት ትሆናለች። ይህን ትቀበላላችሁ አትቀበሉም? ኦኬ ራይት ናው 23 በመቶ 30 በመቶ የሚሆን የዩክሬን ግዛት በራሽያ ቁጥጥር ስር ይገኛል። እምቢ ካላችሁ እየጨመሩ ይመጣሉ። ስተር ዩክሬናውያን በሙሉ ኢስተርን ዩክሬን ዊች ኢዝ ራሽያ ተናጋሪ ቦታዎች በብዛት ያሉባቸው አካባቢዎች በሙሉ ራሽያዎች እየወሰዷቸው እየወሰዷቸው ይመጣሉ ማለት ነው። ስለዚህ ከሞላ ጎደል ግማሹ የዩክሬን ቴሪቶሪ በራሽያ ቁጥጥር ስር ይሆናል ማለት ነው። ያ ከመሆኑ በፊት መስማማት አለባቸው ማለት ነው። ከራሽያ ጋር ልትደባደብ አትችልም። በቃ ፔሬድ። ዌስተርኖች ምንም አያውቁም እኮ። ዌስተርን ማለት የዩኤስ ቢቾች ናቸው። ምን ያውቃሉ? ኢንታየር ዩሮፕ ማለት ነው። ኢንታየር ዩሮፕ እኮ ራሽያን እኮ አካልም ታውቃላችኋል የአሜሪካ ጥገኞች ናቸው። ስለዚህ አጉል መካሪ ምን ያደርጋል እንደሚሉት የእነሱ ምክር ነው ዩክሬንን እዚህ አደጋ ውስጥ የከተታት። ስለዚህ ዩክሬን ከራሽያ ጋር ተስማምታ ከመኖር ውጭ አማራጭ የላትም። ይሄ ነው አሁን ያለው ሁኔታ። በተረፈ ከ28 ሺህ በላይ ማዕቀብ ተጥሎባታል። በነገራችን ላይ 28000 ሳንክሽን ራሽያ ላይ በጣም አስገራሚው ነገር ሀያ ስምንት ሺህ ማዕቀብ ወይ ተጥለውባት፣ ራሽያ ኢኮኖሚዋ ከኢሮፖች በተሻለ ሁኔታ ነው እያደገ ያለው። የሚገርም ምክንያቱም የዋርታይም ኢኮኖሚ አላቸው፣ የዋርታይም በጀት አላቸው። ዌስተርን ሚዲያዎች ስለማይነግሩን እንጂ ራሽያዎች ያላቸው ጉዳይ አሁን አንድ ቪዲዮ እያየሁኝ ነበር። አንድ የቀድሞ የአሜሪካ ሲአይኤ ውስጥ የሰራ ሰው ነው እና ለራሽያ የአሜሪካ ኤምባሲ አምባሳደረውን የሰራ ሰው ነው። ኔቨር ኤቨር ከራሽያ ጋር መጣላት አይቻለውን ነው። የአሁኑ ጦርኖት ከዩክሬን ጋር ብቻ አይደለም። በነገራችን ላይ ከዩክሬን ጋር ነው ብላችሁ ብታስቡ ሰዎች ትክክል አይደለም። ኢንታየር ኢሮፕ እና ኔቶ እና አሜሪካ ነው ከራሽያ ጋር የተዋጉ። በነገራችን ላይ ኢሮፕ በሙሉ ዌስተርን ሮፕ፣ ኔቶ፣ አሜሪካን ጭምር ነው ከራሽያ ጋር የተዋጉ ያሉት። ስለዚህ አንዳንድ ጊዜ ችግሮቻችሁ ከገባችሁበት ችግር እንዲያወጣችሁ የምትመርጡት ሰውዬ በጣም ዋይዝ ካልሆነ ያስነጫችኋል፣ አፈር ከድሜ ነው የሚያስበላችሁ። ስለዚህ አንዳንድ ጊዜ እነዚህ የፖለቲካ ሊደሮቻችሁ ንቃተ ህሊናቸው መገምገም አለባችሁ። ቁም ነገር ዘለንስኪን አምነው ነው አሁን ዩክሬኖች እንደዚህ የሆኑት። ስለዚህ ዶሜስቲክ ፖለቲካ ውስጥም ስንመጣ እነዚህ ሊደሮቻችሁን ማየት አለባችሁ። ሊደር ማለት ስትራቴጂክ ሲሆን ዛሬ ላይ ቁጭ ብሎ ስለ ነገ ሚያይ ይሄ ነገር ህዝቤ ላይ ምን አይነት አድርጋለሁ፣ ከዚህ ችግር ህዝቤን እንዴት ነው ላወጣ የምችለው፣ መደራደርም ከሆነ ቅድመ ሁኔታዎች እንዲ ልቀበል ብጣን ላይ አዋጣኛል። እንደዚህ ነው መስራት ያለባችሁ። ከእናንተ ያልተሻሉ ሰዎች ነው ሊድ የሚያደርጓችሁ እኮ በጦር ሜዳ ሚሆን በምን ንቃተሊ ናቸው? ከእናንተ የወረዱ ሰዎች። እንዴት ከአንተ ያነሰ ንቃተሊ ናለው ሰው ይመራሃል? ቬሪ ቬሪ ቬሪ ኢምፖርታንት ይሄ ነው አሁን ያለው ሁኔታ። ቅድም ቴሌግራም ላይ ጻፍኩላችሁ ይህን ነው የዩክሬን ጉዳይ ነገ ከነጉዳይ ደግሞ ያው ደቨሎፒንግ ስቶሪ ስለሆነ የሚጨመሩ ነገሮች ካሉ እሱን የጨማመርኩ ይመጣሉ። ይሄ ነው ያለው የሰማችሁትን ይባርክላችሁ። ኢንተርናሽናል ፖለቲክስ ላይ ያካበተ ልምድ ያላችሁ ሰዎች መምህራኖቼ ታላላቆቼ፣ የተሳሳትኳቸው ቁጥሮች፣ ስህተቶች ምናምን ካሉ እንድታርሙኝ አሳስባለሁ። በተቻለ መጠን በጥንቃቄ ነው ያወራሁት። ያለንበት አንደኛው ክፍለ ዘመን ነው። አንድ የተሳሳታችሁ የተሳሳተ ነገር ከተነገራችሁ ቡም ሪከርድ ሆኖ የሚፖሰትበት ዘመን ላይ ነው ያላቸው። ስለዚህ ጥንቃቄ ያስፈልጋል ለማለት ያ ነው። እሺ ቴንክ ዩ። ከልብ አመሰግናለሁ ከልብ ከልብ ነው የማመሰግነው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ነገ ከነጎዲያ እንደዚሁ ንፋሱ በሚያመጣው የሀገራዊ የፖለቲካ ጉዳይ ላይ እንገናኛለን፣ እናወራለን። በመጨረሻ አንድ ሀገር ዜጎች ነን። ነገ ከነጎዲያ መንገድ ላይ ስንገናኝ ሰላም እንባባላለን፣ እንተካቀፋለን። ቴዲሻ እንዴት ነው እንባባላለን። ምትካብዙኝ ካላችሁ ትካብዙኝ አላችሁ የምትገስጹኝ ካላችሁ ትገስጹኝ አላችሁ ኢትዮጵያውያን መሆናችን ያገናኘናል የኔ ውድቀት የኔ መጥፎነት ትመኛላችሁ ብዬ አልገምትም በፍጹም ምናወራው ማወራችሁ የአገሬ ልጆች ስለሆናችሁ ነው ዜጋችሁ ወንድማችሁ ስለሆንኩኝ ነው በዚህ አውድ ነው የሚሰማኝ ይሄ ነው ሁልጊዜ የምመኘው ለሀገሬና ለሕዝብ መልካም ነገር ነው። እግዚአብሔር ከክፉ ይጠብቃችሁ። መልካም መልካሙን ነገር ያሰማን። በሚቀጥለው እስክ እስክንገናኝ